ከዚህ በፊት አኑ ምን ሊያደርግ እንደነበረ አውቃለሁ። የሆነ ጫካ ላይ እንደገባ በደንብ ቆረጥኩ ብዬ የሆነ ነገር ጀምርኩ። ልክ የሆነ ነገር ሆኖ በጭንቀት አይነት ነገር ሆኖ የዛን ሰዓት ላይ በርሬ ማርያምን ያደረኩት ነገር አይደለም ነገር ያው ኢንፌክሽን መሆኑን ነው በትክክል የነገር ማለት ስለምወዱ፣ ያንን ነገር መቀበል አቅቶኛል። ነው ለመናገር ከሆነ አኑ ልጅ ያለው ወይ ከሌላ ሊወልድ ነው የሚለው ነገር በጣም አስደንግጦኛል ነበሮ የገባው ቃል ነው። ስለ እርግዝናው ሲነገር በጣም በደስታ ሆኖ በቃ ደስተኛ እንደሆነ ምናምን ነገር አይቼ ነው እኔ ወደ መሄዱ የገባሁት። ቢያንስ ማለት አኑ አሁን ላይ ልጅ ያለው ሰው ነው ማለት ፍቅረኛ አለው። ከፍቅረኛ አልፎ ደግሞ ለጃ አለው፣ ቀለበት አስሯል። ልጅን የሚያክል ስጦታ አያስደስትም እያልኩኝ እውነት ለመናገር ግን ያስደስታል በጣም። ግን ደግሞ ያው እኔም መደሰት ነበረብኝ በእሱ ደስታ። ግን ደግሞ ያልተደሰተ ያው ከእኔ ጋር ቢሆን ደስ ይለኛል። ይሄ ስለሰጠ ናፍቆኛል። ቶፋ ድንገት እንኳን ማለት የሆነ ነገር በጣም ብረበሽ እና ምን ነገር ትይ እደውልልህና ቶሎት መጣልኛል። ምክንያቱም አሁን ላይ ማንም የሌለኝ ሰዓት ላይ ነው ያለሁት። እኛ ደስ ብሎኛል እሱ ስለሆነበት እና ስላለበት ነገር በሙሉ እኔ በጣም ደስተኛ ነኝ። ምክንያቱም እሱ ደስ ሲለው እኔም ደስ ስለኛ እኔም የምልህ ይዞኝ እሱም የምልህ ይዞት በዛ ሰዓት ላይ ያው የማይሆን ነገር ተፈጥሯል። በጣም ምወደው ሰው ነው። በእሱ መደራደር የማልችልበት አይነት ሰው ነው። በጣም ነው ምወደው፣ በጣም ናፍቆኛል። አሁን ራሱ ግን እንደ ናፈቁት ራሱ እንዲያውቅ አልፈልግም። ግን ለእናንተ የነገር ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ደና ነኝ። እናንተም ደና እንደምትሆን ተስፋ አደርጋለሁኝ። ያው እንግዲህ የገጠር ቆይታ ጨርሼ ወደ አዲስ አበባ ወጥቻለሁኝ። አዲስ ነገር አብሯል። አይኔን እያያችሁት ነው በደንብ የገጠሩ ሁኔታ ምን ይሁን አልገባኝም ግን እንደውም አሁን ትንሽ ተሽሎኝ ነው እናንተ ጋር የመጣሁትኝ እንጂ በጣም አሞኝ ነበረ። ማለት ሽፍን አድርጎ ነበር እና ያው ወደ ሐኪም ቤት ሄጄ ነበር። ና አለርጂ ነገር ነው ብለውኛል። እንግዲህ ያው ለማስተካከል እየሞከርኩኝ ነው ያለሁትኝ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ፣ እናንተ ደህና እንደምትሆን ተስፋ አደርጋለሁ። ግማሻችሁ ተናዳችሁብኛል፣ ግማሻችሁ አዝናችሁልኛል። ሁላችሁንም ግን በጣም ነው ማመሰግነው እዚህ አጋጣሚ ማለት ከጎን የሆናችሁ መደረግ ስላለበት ነገር ክያ እንዲህ ብታረጊ ነው ጥሩ ክያ ሄል ካር ለምትል ነገር በሙሉ ሁላችሁንም በጣም አመሰግናለሁ በዚህ አጋጣሚ እና እና ደግሞ ያው ተሰናብቻችሁ ነበር እና ካስታወሳችሁ፣ እንግዲህ ፈጣሪ አንድ ሁለት ሳምንት ነገር ሳይጨምርልን አልቀረም። ምክንያቱም ያው በአይኔ ምክንያት ማለት በረራዬ ከለቀም በኋላ ነበር ማለትም፣ ነገ ወይ ከነገ ወዲያ ነበር የሚሆነው። አሁን በረራዬን ለሁለት ሳምንታት አዘዋውሪያለሁ። በቃ ላልተወሰነ ጊዜ ብላችሁ ና ላልተወሰነ ጊዜ አዘዋውሪያለሁ። አዘዋውሪያለሁ ማለት ግን ቀርቻለሁ ማለት አይደለም። ያው የአይኔ ጉዳይ ማለት ቼክአፕ ማድረግ ስላለብኝ የአይኔ ጉዳዮች መጨራረስ አለብኝ። ምክንያቱም እዛ የሚሄደው ዘመድ ጋር ነው እና እዛ ታምሜ ድጋሜ በማላውቀው ሰው ሀገር ላይ በሽተኛ ሆኜ የሚያወሩኝን ምን ምን ምን ብዙ ስለማልግባባ እዚህ ያሉት ነገሮች ጨርሼ ቢሄድ ይሻላል በሚለው እዚህ ሕክምና ጀምር ያለው የለ። አይኔ እንግዲህ ይማርሽ በሉኝ ማለት አይኔን በጣም የምወደው አካሌ ነው እና እሱ ነገር ደግሞ እንደዚህ ታሙ ስታዩት ያስፈራል እና በጣም እኔ ማስፈርቶኛል። ትንሽ እንደውም አስደንግጦ ነበረ። አንዱ ለቀን በጣም እያለቀስኩበት ነበረ። በጣም ከምላችሁ በላይ ነው። አሁን ተሻለው እንጂ በደንብ መግል ምናምን ነገር ይዞ በጣም እንትን እያለብኝ ነበር እና ዶክተሮች ጠይቃቸው ምናምን ነገር በጣም ታለቅሽ በታች ጠርቅ ዋለች ምናምን ነገር እና በሀይለኛ ውስጥ ጠርቂ ምናምን ነገር ያ ኢንፌክሽን ሆነበት ምናምን ነገር የሆነ ያሉኝ ነገር ይህን ያህል አልገባኝም፣ ግን ያው ኢንፌክሽን መሆኑን ነው በስትክክል የነገሩኝ እና ያው እንግዲህ በአይኔ ምክንያት አንድ ትንሽ ጊዜ ላልተወሰነ ጊዜ ያው ኮለስ ሳምንት ያላለፈ እዚሁ ለመቆየት አስቤያለሁኝ። ውስጥ ሄደን አይደለም። እኔም እየታመምኩኝ ነው ያለሁት አይኔ ታሟል ምናምን ነገር እና ሁኔታዎቹ ደስ የማይሉ ስለሆነ ቢያንስ በሀገር የጤናዬን ጨርሼ የጤና ሁኔታዎች ምናምን ነገር መጨረስ ስላለብኝ ከማዘርጋን ትንሽ ጊዜ ማሳለፍ አለብኝ ብዬ ስላሰብኩኝ አንድ ሁለት ሳምንት ነገር አስብ ያለው ለራሴ እና ደግሞ እያላችሁ የነበራችሁ ነገር ለምንድን ነው ይቅርታ ማታረግለት እዛ ድረስ መጥቶ ምናምን ነገር ለምትሉኝ ሰዎች ሁላችሁም በእኔ ቦታ ሆኖ ማየት ትንሽ ይከብዳል። እንዴት መሰላችሁ? ማለት አኑ አሁን ላይ ልጅ ያለው ሰው ነው። ማለት ፍቅረኛ አለው፣ ከፍቅረኛ አልፎ ደግሞ ልጅ አለው፣ ቀለበት አስረዋል። በእርግጥ ያረኩት ነገር ልክ አይደለም ያ ነገር፣ ግን ስለምወደው ነው። ማለት ስለምወደው ያንን ነገር መቀበል አቅቶኛል። ለመናገር ከሆነ አኑ ልጅ ያለው ወይ ከሌላ ሊወልድ ነው የሚለው ነገር

በጣም ነው የምላችሁ ምክንያቱም በጣም ነው የምወደው። በጣም ከምላችሁ በላይ የኔ ብዬ ማሰበው መሰስተው ሰው ነው ከሌላ ሰው ጋር ሲሆን ራሱ በጣም ነው የምናደደው፣ ግን ደግሞ ያንን ዴቶችን ይዤ ሰላም ሆኜ ማሳየት ለሱ ግዴታ ነበረብኝ። ያ ነገር በእርግጥ ጥፋት ሆኖ እልህ በእልህ እልህ በእልህ ስንሆን እልሃችን በደንብ ከፍሎናል። ያደረግነው ነገር ልክ አለመሆኑ ማድረግ እንዳልነበረብን በደንብ ከፍሎናል። ምክንያቱም እኔ የምልህ ይዞኝ እሱ ምልህ ይዞት በዛ ሰዓት ላይ ያው የማይሆን ነገር ተፈጥሯል። አንተ ምልኸኛ እኔ ምልኸኛ እየተፋቀርን የፍቅር ሀብተኛ ጎርፌው ተከባብደው ከረምርማለና ስጋት ለገና ስለ እርግዝናው ሲናገር በጣም በደስታ ሆኖ በቃ ደስተኛ እንደሆነ ምናምን ነገር አይቼ ነው እኔ ወደ መሄዱ የገባሁት። ቢያንስ እንኳን እርግዝናው ነው እሱን የሚያስደነገጠው ወይ ደግሞ የረበሸው አይነት ነገር ቢሆን ለመረዳት ትሞክራላችሁ። ግን ደግሞ እሱም ያ ነገር አስደስቶታል። እርግዝናው ልጅ ሊኖረው አያስደስትም እያልኩኝ አይደለም። ምክንያቱም ልጅን የሚያክል ስጦታ አያስደስትም እያልኩ አይደለም። ለመናገር ግን ያስደስታል በጣም ግን ደግሞ ያው እኔም መደሰት ነበረብኝ በሱ ደስታ፣ ግን ደግሞ ያልተደሰት ያው ከኔ ጋር ቢሆን ደስ ይለኛል ብዬ ስላሰብኝ ነውና፣ ልክ እንደ አዲስ ሰው ሆኜ ዛሬ ብመኝህም ሲያምረኝ ይቅር እንጂ መቼም ከሰው አልቀማህም። ያው ለእሱ ይሳካለት ደስ ብሎኛል። እሱ ስለሆነበት እና ስላለበት ነገር በሙሉ እኔ በጣም ደስተኛ ነኝ፣ ምክንያቱም እሱ ደስ ሲለው እኔም ደስ ስለሚለኝ። ግን ደግሞ ያው አብረን እንዳንሆን ትልቅ ግንብ ተሰርቶብናል ብዬ ቆስተው ከዚህ በኋላ እና አኑ ላይ እንዴት ብዬ ላስረዳር ምን ብዬ ጋር ብታዩ የሆነ በውጭ ቀሽጣዩ በውጭ ቀሽጣዩ አይነት ነገር ነው። አይኔ በጣም የሚያመኝና የሆነ ሰዓት ላይ እንዴት ሆንኩባችሁ ግራ አትስጠኝ። ምክንያቱም በጣም ነው የሚበላኝ። ያን ሻንሹ ነገር ነው የሚለኝ በቃ አንስተሽ ጣዩ፣ አንስተሽ ጣዩ አይነት ነገር ነው። አንስች እንዳልጥሎ ያይነ ነገር ሆኖብኝ ነው እንጂ ከብዶኛል እና ሆኖም ቀረ። ስለ አነሶት ነገር ስልላችሁ ፋሚሊዎች፣ ከሱ ጋራ ባለን ነገር ያው እኔ ደህና መሆን አልቻልኩኝም ነበር፣ ግን ደግሞ ያው ገጠር በጣም ሰላም ለመሆን ሞክር ያለውኝ የመጨረሻ ሰዓት ላይ ቶዬ ያልጠበኩትን አይነት ነገር አደረገ እንጂ ማለት ቶዬ ጭራሽ ነግሯል ብዬ አስቤ አላቅም ነበር አንድም ቀን ነው የምላችሁ። ማለት ቶዬ ይነግረዋል ብዬ አላሰብኩኝም ነበር። በጣም ነው ያናደደኝነት ለመናገር ከሆነ በጣም ከምነግራችሁ በላይ እስካሁን ድረስ ልክ ያለ ሰውለት አይደለም። ምክንያቱም በጣም ነው ያናደደኝ። እንዴት ብዬ ላስረዳችሁ? አንደኛ ነገር ብቻዬን ሰላም ማግኘት የምፈልገው ቦታ ነው። ለቶፋ ደግሞ የነገርኩትኝ እናፍቄዋለሁ በደንብ። ማለት ናፍቆኛል ቶፋ ድንገት እንኳን ማለት የሆነ ነገር በጣም ብረበሽ ምናምን ነገር ትይ እደውልልህና ቶሎ ትመጣለህ። ምክንያቱም አሁን ላይ ማንም የሌለኝ ሰዓት ላይ ነው ያለሁት እና ያመመኝ ስለሆነ እኔ ይቅርታ እምትመጣለህ የሆነ ሰዓት ላይ ነው ምናምን ነገር አታስብ ምናምን ነገር ይይ። ማለት ቢያንስ ያለሽበትን ቦታ ማወቅ ፈልጋለሁኝ ሰኘኝ ካያቻችሁ ምስተራ ላይ ቃል እያስገባ ነበር ኪየ ነገሪን ቦታውን ምናምን ነገር እንደ አጋጣሚ ሆኖ ደግሞ የሚሄድበት ቦታ ይጠራል። እዛው ላይ ማለት ነው እንትኑ ላይ የረዳቶቹ እንደዚህ ቦታ ነው የሚሄደው ብሎ ይጠራሉ እና በስትክክል ሰማው የምት እንዳሚሄድ ማለት ነው። ስለዚህ ያለኝ አማራጭ አድራሻኝ በዛ ሰት ላይ ለአቶይ መናገር ነበር። በቃሽ እንደዚህ አይነት ቦታ ነው የሚሄደው ወደ እንደዚህ አይነት መንገድ ምትመጣ ከሆነ ነው፣ ግን ደግሞ ባትመጣ ደስ ይለኛል ቶይ ብዬን የነገርኩት እኔ እሱ ራሱ እንዲመጣ አልፈለኩት። እንኳን አንዋርን ይዞ ይመጣል ብዬ ማሰብ ይቀርና እኔ ምንሱን ራሱ ይታርጓት እንደመጣ አልገባኝ። እንዴት ብዬ ላስረዳችሁ? በእርግጥ እንትን አይቼው ነበረ ከእሷ ጋራ የተጣልቶ ምናምን ነገር እንደመጣ ግን ደግሞ እንዴት ብዬ እንንገራችሁ፣ ይከብዳል። የሚሆን አይነት ነገር አይደለም። በቃው ላይ እሱ የራሱ የሆነ ትዳር፣ የራሱ የሆነ ህይወት፣ ለራሱ የሆነ ፍቅር ያለው ሰው ነው። ስለዚህ እኔ ደግሞ አላለልኝም። አሁን ላለቅስ አልችልም። ቤተሰብ ብቻ አልቅሽ አልቅሽ አይኔ በደንብ ተገልግዬበታለሁ። የማልቀሴ ትርፍ ደግሞ ይመጣልኝ ያው አይኔ መታመም ነው። የእውነት ነው የምላችሁ፣ ገጠር ውስጥ ሆኜ ሳላለቅስ ያደርጉበት ቀን አልነበረም። ቀን በቀን ነበር ሳለቅስ ይነበር ታመኝለት ሞት መርቷል መንገድ እያሰብኩት ችዬ አልችልም። ሌላ ሰው መልመድ ፍቅሩን በእንዴት ደሞ በቃ አሁን ላይ የተረዳሁት ነገር ማልቀስ ትርፎ ይሄ ነው። የያችሁት ከሆነ የምታለቅሱበት ትርፍ የሚሆነ ይሄ ነው በቃ። እንደዚህ አይናችሁ እስከ መታመም ድረስ ይደርሳል። ምክንያቱም ባለቀሳችሁ ቁጥር ያልፋል ብሎ ማሰብ፣ ያልፋል ብላችሁ ታስቡ ደግሞ አያልፍም። እናንተ ሊያሳልፍ ነው የሚደርሱ ሁኔታዎቹ እናንተ እንድታልፉ ነው እንጂ የሚያደርግ የሆነ የሚያልፍ አይነት ነገር አይደለም። ስልችት ብሎኛል። ነሱ ስነግራችሁ ስልችት ቶይ ላናገረው ፈልጋለሁ። ምክንያቱ ማንም ጓደኛ የለኝም ታውቃላችሁ። ሴት ጓደኛ የለኝ፣ ወንድ ጓደኛ የለኝ፣ ብቸኛ አይነት ሰው ነኝ። ከሰው ጋር ብዙ የምቀራረብ አይነት ሰው አደለኝ። አውሬነሽ ይሉኛል አንዳንዶቹ። ማለት ከእናቴ በቀር ይህን ያህል ብዙ ሰው የምቀርብ አይነት ሰው አደለኝ ግን በሰዓት ላይ ከጥፎ ጋር ተኮራርፌ ያለሁበት ሰዓት ላይ ነው ጭንቅ ያለኝ። አሁን እዚህ መጥቼ ራሱ በቃ ቢያንስ እናንተን ላወራችሁና ነው ይቅለለኝ ብዬ ነው ጸጥ ያለው ቦታ ላይ መጥቼ ላዋራቸው ቢያንስ ለነሱ ሰው ይቀለኛል ምናምን ነገር። የተናደዳችሁብኝ አላችሁ። ለምን እንደተናደዳችሁብኝ ደግሞ አውቃለሁኝ። ምክንያቱም እህቶቼ፣ ቤተሰቦቼ ስለሆናችሁ የማይሆን ነገር ሳደርግ ሳጠፋ እንደምትመክሩኝ አውቃለሁኝ። ለዛ ነገር እየተቆጣችሁኝ እንዳለ ገብቶኛል። ግን ደግሞ ያ ነገር በእኔ በኩል ልክ የሆነበት መንገድ ለእናንተ ላስረዳችሁ ይገባል። ወይስ ስለማስብ ነው ልክ እንዳልሆነ አኑ ምክንያቱም እዛ ድረስ መምጣቱ ብቻ ይቅርታ የሚያስበል ጉዳይ አይደለም። እሱ ገጠር ድረስ ስለመጣ እኔ ይቅርታ ላደርግለት አልችልም። ምክንያቱም እኔ ቃሌን አልበላሁም። እኔ ቃሌን አላጣፍኩኝም። እኔ እኮ ከቶፋ ጋር አይታችሁ እኮ ሆነ አንድ ቀን እንኳን የማይሆን አይነት ነገር አድርጌ አላውቅም። በቪዲዮ ላይ የምታዩት ከካሜራ ጀርባ የሚያዩኝ አሉ ነነቡ እነምንቴ ማለት አብረውን የሚውሉ ማለት ነው። ይሄን ያህል ከስራ ውጪ ብዙ ይሄን ያህል ከቶዬ ጋር አንዳንድ ነገር እኖራለን። ቤስት ፍሬንድ ነው፣ ጓደኛዬ ነው፣ በጣም ምወደው ሰው ነው። በእሱ መደራደር የማልችልበት አይነት ሰው ነው። በጣም ነው ምወደው፣ በጣም ናፍቆኛል። አሁን ራሱ ግን እንደናፍቁት ራሱ እንዲያውቅ አልፈልግም፣ ግን ለእናንተ የነገርኳችሁ ነው። አናዶኛል በጣም ከምነግራችሁ በላይ ማለት ነው። በጣም ስላናዝኝ፣ በጣም ስላቃጠል ይግረማል በቃ እኔ እኮ ኩርታለሁ። ውስጤ በእርግጥ መቁረጥ ነው የሚሰማኝ አይደለም። እኔ ትንሽ ነገር እንትን ካልኩ ነው ከአኑ ጋራ ቆረጥኩ ብዬ የሆነ ነገር ጀምርና ልክ የሆነ ነገር ሆኖ በጭንቀት ዓይነት ነገር ሆኖ ደወሉልኝ። የዛን ሰዓት ላይ እሚመስለውን ነገር ሆነ እንዴት በርሬ እንደሄድኩ አላውቅም። ማርያምን እንዴት በርሬ እንደሄድኩኝ አላውቅም።

ማለት ውስጤ ነበረ። ከዚህ በፊት አኑ ምን ሊያደርግ እንደነበረ አውቃለሁ፣ አሳምሬ አውቃለሁ። ከዚህ በፊት የሆነ ጫካ ላይ ራሱን ላጠፋ እንደገባ በደንብ አስታውሳለሁ። ያ ነገር አሁንም ድረስ ያጣጭልብኛል። እኔም ራሴን ላጠፋ ነበረ። ያ ነገር በደንብ ያጣጭልብኛል፣ ውስጤን ይረብሸዋል፣ ሰላም ይነሳኛል፣ ከምነግራችሁ በላይ ማለት ነው እና ያ ሰላም ደግሞ እንዳይረሳ ማለት የኔም ሰላም እንዳይረብሽ ከዚህ ሀገር መውጣት እንዳለብኝ አውቃለሁ ግን ጤናዬ እና እግዚአብሔር አልፈቀደም እና እንግዲህ ለሁለት ሳምንት ያህል እዚህ ለመቆየት ተገድጃለሁ። እስቲ በእርግጥ ሶፊንም ቻው አላልኩትኝም ነበር። ለእሱ እንደውም በጣም ደስ ያለኝ እንደውም እኔ ሶፊን ቻው ስላላልኩ ሶፊን ቻው ለዋለሁ ብዬ አስብ ያለኝ ማለት አይፈቅደልኝ አማቅ አለኝ። እንዴት ታደርጊያለሽ ምናምን ነገር በስልክ አዋርቻለሁ። ሶፊ የሌየር ነው ምናምን ነገር ብዬ እንዴት ምናምን ነገር ሁሉ እሱ ራሱ ጠንተናዶብኛል ምናምን ነገር፣ ግን ያው ቻው ማለቴ ግድ ነው ሁሉንም ሰው እናንተንም ቻው ብያችሁ ነበረ። ግን ደግሞ እስቲ ትንሽ ጊዜ ያለችን አይኔ እስክትድን ድረስ አሁንም ቢሆን ለማየት ትንሽ እየከበደኝ እያመመኝን ያለችው ግን ያ በወጣው ላይ ቅር ለምን ለእናንተ ቪዲዮ አልሰራላችሁም ብዬን የመጣሁትኝ ነው። ያው ሁኔታዎቹ ምናምን ሊያስደመማችሁ ይችላል፣ ክያ እንዴት እንደዚህ እንትላችሁ ምናምን ነገር መጨከን የሚችል አይነት ሰው አይደለሁኝም ብያችኋለሁ መጀመሪያም። ስለዚህ ያለኝ አማራጭ ከዚህ ሀገር በመውጣት ነው እና አይኔን እንግዲህ እግዚአብሔር ይማርሽ በሉኝ እና እናንተ አይኔን እንዲምራኝ ለማድረግ ሞክሩ። ከዛ በኋላ ነው እንግዲህ ወደ መሄድ የምገባው። ምክንያቱም አይኔ እንደዚህ ሆኖ ሄጅ ይሰራል ማለት ትንሽ ገብዳል እና የአይኔ ነገር ትንሽ አሳስቦኛል። እናንተም እግዚአብሔር ይማርሽ በሉኝ። ተውዬ ነው ተውዬ። ደግሞ በጣም አናዶኛል። ቻው ራሱ የሚል አይመስለኝም ከዚህ በኋላ ለነገሩ። ቻው ብዬው በደንብ ተለቃቅሰን ጨርሰናል ከሱ ጋራ ብቻ ሁሉም ነገር ይሁን ነው የሚባለው። ግን እናንተ እንዴት ናችሁ? ሁኔታዎቻችሁ እንዴት ነው? እኔ ከሀገር ስወጣ እናንተ ደግሞ ወደ ሀገራችሁ የምትገቡበትን ቀን ያራዝልኝ። ወደ ሀገር የምገባበት ቀን እንዲርቅ ነው የምፈልገው። በእርግጥ አሁን ላይ ወደዚህ መመለስ ስለማልፈልግ እንዲርቅ ነው የምፈልገው። ግን እናንተ ደግሞ ወደ ሀገራችሁ የምትመለሱበትን ቀን፣ ሀገር ውስጥ ያላችሁት ደግሞ በሀገራችሁ የሚያቆያችሁ ማለት አንዳንዴ ድጋሜ ሀገሬ ሳት አሁን ይችን ጥሎ መውጣት አይገብድም እላለሁኝ። ግን ያው የምሰደደው አንደኛ ነገር በአኑ ብቻ እንዳልሆነ እንድታቁ ፈልጋለሁ። ለእናቴም ስል ነው መሄዳ። ምክንያቱም እዛ ሄጄ ማለት የማገኘው ገንዘብ አለ። እሱ ገንዘብ ደግሞ ቤቱ ላስመልስ ይገባል። ማለት ያው ቤቱ በእኔ ስም ነው፣ ሰውዬ ገዝቶታል። ግን ደግሞ ታውቃላችሁ፣ አሁንም ቢሆን በዛ ገንዘብ መያዝ አልፈልግም። ጓደኛዬ ነው፣ ጓደኛ ስለሆነ ብቻ ደግሞ ሁሉንም ነገር ያደርግልኛል ማለት አይደለም። እንደዛ ስለሆነ ያን ነገር ማስመለስ አለብኝ። በራሴ ላቤን ጠብ አድርጌ ሰርቼ በዛ ገንዘብ ነው እናቴን ማኖር የምፈልገውና እስቲ ይሳካልሽ በሉኝ እና ከዚህ ሀገር ወጥቼ እኔን ሰርቼ እንደሰው አንገቴን ቀና አድርጌ የሚሄድበትን ቀን ፈጣሪ ያምጣልኝ። ለአኑን ቢሆን ልጁ በሰላም እንዲወለድ አሁን ላይ ሳስበው በቃ ኖርማል ማለት ነው። ይሳካል ለተረ እኔ መጥፎ በመኝለት ሊደርስ ይችላል ማለት መጥፎ ነገሩ ከሱ በላይ ለምን ልጁ ላይ ይደርሳል? ለምን በልጁ ያጭደዋል? ምክንያቱም እሱ አላጠፋም። ጥፋተኛው እኔ ነኝ፣ መቶ ነበር። አዎ፣ ግን ደግሞ እንዲገባው እንዲማር ብዬ ብዙ ቀጥቻለሁ፣ ግን በዛ በቀጣው ሰዓት ላይ ስተት ሰርቷል። ያ ስተት ደግሞ ለእኔ ነው ስተት መስሎ ሊታየኝ የሚችለው እንጂ ለሱ ስተት ነው ማለት አይደለም። ያ ነገር ስተት ሊሆንም ስለማይችል ማለት ነው። ግን ደግሞ ያው ስተት አድርጎ ካሰብኩት እኔ ለሱ ደግሞ ትልቅ ድምቀት ልጅ የሚባለውን ጸጋ፣ አባዬ ብሎ መጠራት በጣም የሚፈልገው ነገር ነው። አሁን ምን ብዬ ልንገራችሁ፣ ሁለተኛ ልክ እንደተጋባን ወደ ልጅ ነው ይለኝ ነበር። እሱ ራሱ መጀመሪያ ላይ ማለት ነው። በቃ ልጅ በጣም ይወዳል እና የሚወደውን ነገር ስላገኘ በጣም ደስ ብሎኛል። እንደኔ በጣም ደስ ብሎኛል፣ የሚወደውን ነገር ስላገኘ። ግን ያው ፈጣሪ ደግሞ ያለውን ልጅ ይባርክለት፣ እሱም ይባረክ። እግዚአብሔር እንግዲህ ለሱ የቆረሰለትን እንጀራ ለእኛም አያሳጣም ነው የሚባለው። እንግዲህ አያሳጣም። ቤተሰቦች እንግዲህ እስካሁን እንደዚህ ካወራችሁ ይበቃቸዋል። እንግዲህ ቤተሰቦች ማለት ከዚህ በላይ ናፍቃችሁኝ ነበር ነው ለመናገር ከሆነ በቃ ከዚህ በኋላ አላገኛችሁም። እዛ ደግሞ የሰው ሀገር ነው ያለሁት። እንዴት ብዬ ቀርጽላችኋለሁ? እንዴት አድርጌ ነው ቪዲዮውን የምለቀው? እኔ እንጃ ማለት ግራ ገብቶኝ ነበር እንዴት እንደማገኛችሁ በጣም ግራ ጋብተው የነበርና የነበር፣ ግን እግዚአብሔር ትልቅ ነው። ፈጣሪ ካለ ላገኛችሁ ይችላል። ሌላው ቢቀር ሀይ ብያችሁ እንኳን እመለሳለሁ እና ሁኔታዎቹ እንግዲህ በዛ መልክ ይቀጥላሉ ብዬ አስባለሁ። ለሰላም ደግሞ መጥፎ ናት ምናምን ምናምን ለምትሉ ሰዎች ተው በቃ፣ እንደኔ ነው የምላቸው። የእውነት ተው በቃ እንትን ሰላም ምናምን ነገር አውቃ ነው ምናምን ነገር ለምትሉት አውቃም ቢሆን ጥሩ ነገር ነው ያደረጋችሁ። በአሁኑ ሰዓት ላይ እኮ እንዴት ብዬ ላስረዳችሁ? ለመውለድ ስንት ታቦት ተስሎ፣ ስንት ተደርጎ፣ ስንት ነገር ተፈጥሮ፣ ተጸልዮ፣ ምን ተብሎ በሚገኝ ሰዓት ላይ እሷ አውቃ ማርገዝ ከቻለች ታደላለች። እግዚአብሔር ጸጋውን ሰጥቷታል ማለት ነው። ምክንያቱም በዚህ ሰዓት ላይ ስንት ልጅ ያጣለን፣ ስንት መውለድ የሚፈልግ አቅፎ መሳ የሚፈልግ ብዙ አለ። እሷ ደግሞ እግዚአብሔር ያንን ጸጋ ስለሰጣት እባካችሁ፣ ከዚህ በኋላ ደግሞ እርግዝ ናት ማለት እኔ እርጉዝ ሰው የሆነ ትንሽ እኮ ሲጎሳቆል በጣም ነው የምፈራው። በእርግጥ ለእሷ ጥሩ እየሆንሽ ነው ምናምን ነገር ምን ነው እንትናሽ ምናምን ልትሉኝ ይችላላችሁ። ግን እንዴት ብዬ ላስረዳችሁ በቃ አልደርስባትም አደርስብኝም ከዚህ በኋላ፣ ምክንያቱም ምንም ያደራርሰ ነገር የለም። እኔ እና እሷ ልታገኝ የምትፈልገው ነበር ነበር በደንብ አግኝተዋለች። እኔ ነኝ ያጣሁትኝ እንጂ እሷ በደንብ አግኝተዋለች። እና ለእሱ ነገር በጣም ጎበዝ የምላት አይነት ሰው ናት። ያፈለገችው ነገር በደንብ የምትሞት አይነት ሰው ናትና ስለዚህ እሳሰት የለባትም። ምክንያቱም አኑ የሰጣት ቃል አለ አኑ የገባላት ቃል አለ። እንጋባለን ተብሎ ፕሮሚስ አስረዋል። ፕሮሚስ ከታሰረ በኋላ ደግሞ በእርግጥ ጋብቻ ይቀድማል። እየመከርኩኝ አይደለም። ማርገዝ ጥሩ ነው እያልኩኝ አይደለም። ከጋብቻ በኋላ ከፕሮሚስ በኋላ ግን ደግሞ በቃ እንትን ማለት ከቻሉ ማለት ይሄ እንዴት ይላስረዳችሁ? መጋባት ካልቻሉና ቀድሞ ፅንስ ከተፈጠረ እኔ እንደኔ የደስ ደስ ነው። ማለት በቃ ተሳክቶላታል። ለሷ ደስ ብሎኛል። በደንብ ፈጣሪ የሆዷን በጀርባ በጀርቦ ያርግላት አይደለም የሚባል የውነት። ይህን ስል ግን ውስጤ ክፉ እየተመኘ ምናምን ነገር አይደለም። ማለት ውስጤ ሊረበሽ ይችላል ምናምን ነገር ማምባልልኝ ይችላል። ተቃላቱ አልቃሻ ነኝ፣ ግን ክፉ እየተመኘውላት አይደለም። በቃ ውጥት ብሎልኛል። አልቅሽ አልቅሽ ይወቶልኛል። አይኔን እስከማጣት ድረስ ልደርስ ነበር የውነት ዶክተር፣ ያለኝ ትንሽ ብትቆይ ኖሮ አይንሽ እንደዚህ አብጦ ምናምን ነገር እዚህ ላይ ማልቀስሽን ብትቀጥ ይኖሮ እንደዚህ እንደሆንሽ ብትቀጥ ይኖሮ አይንሽ እስከ መጥፋት ይደርሳል ነበር ያለኝ። እውነት ለመናገር ከሆነ ሆነ ፋሚሊ ውስጥ ነግራችሁና አይንሽ እስከ መጥፋት ይደርሳል ነበር ያለኝ። በዚህ ትንሽ ጊዜ ብትቀጥ ይኖሮ እንደዚህ ማልቀስ ሽን ምናምን ነገር የምትቀጥ አይነት ነገር ቢሆን አለርጂኩ ትልቅ ኢንፌክሽን ይሆንብሽ ይሆንብሽና ወደ መጥፋት ነበር የሚደርሰው ያለኝና አይንን እስከ ማውጣት እንኳን ልደርስ ነበር። ይሁን ግን መድኃኔዓለም ቸር ነው፣ እመቤቴ ቸር ናት። እኔ የፈለግኩ ጠላት የፈለገው ሳይሆን የምታደርገው ይሁንሽ ይደረግልሽ ባለችኝ ነው እና የምታደርገው ለእሷ እመቤቴ ትቅረባትና የሁዳን በጀርባዋ ታርግላት እመቤቴ ለእኔ መንገዴን ትጠራርግልኝና የሰው ሀገር ላይ እንዳይከፋኝ አንገቴን ቀና አድርጌ አንገቴ እንደ ደፍቼም እንኳን ብሰራ ችግር የለውም። ግን አንገቴን እንደ ደፍቼ እንድሰራ ከሰው ጋር እንዳልደረርስ እሷ ትርዳኝ። ለእናንተ ቢሆን እመቤቴ ማለት ከለላ ትሆናችሁ ከሷ ሌላ መከለያ የለም ብዬ ነው የማስበው። እና ከለላት ሆናችሁ ሷ እመብርሃን የእናንተ የናንተ ከለላት ትሆን ለኔም ከለላ እንደሆነች ለኔም መደበቂያ እንደሆነች ለናንተ መደበቂያችሁ ትሆንላለሁኝና፣ ቤተሰቦች ያው እንግዲህ ይሄን ያልኮራችሁ በቂ ነው ማለት አይኔንም ትንሽ አንሻንሹ ነው የሚለኝ፣ ማከክናም ነገር ስለማልችል ቃል አይደለ የሚለኝና ሆነም ቀረ ቤተሰቦች ለማንኛውም ይህን ያህል ከወራዎችሁ ይወጣችኋል። ሰላም ሆኑልኝ። ሁላችሁም ባላችሁበት ሰላማችሁ ብዙ ይበልልኝ። እዚህ በሌላ ቪዲዮ እንገናኛለን። አንገናኘን የሚለውን እግዚአብሔር ያውቃል። አይነሽ ደግሞ ስ እግዚአብሔር ይማርሻል ወይ ኮሜንት ላይ ገብታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳስረሱ። ሰላም ሆኑልኝ። እሱን ብዬ ደስተናው በውጣው ረድ